ሰብስክራይብ በማድረግ ቤተሰብ ይሁኑ። ከአላህ ውጭ ያለን አካል የሚማፀን ሰው ልክ ወንዝ ዳር ላይ ሆኖ ወይም ጉድጓድ አፋፍ ላይ ሆኖ እጁን ዘርግቶ ውሃውና ብሎ እንደሚጣራ ነው። ወሊላህል አስማኡል ሑስና ለአላህ የአማሩ ስሞች አሉት፣ የተዋቡ ስሞች አሉት፣ በነሱ ለምኑ ብሎናል። ያረሕማኑ ረሐምኒ፣ ያገፋሩ ግፊርሊ እያልን ማለት። ዱዓ ሲያደርግ ቁርጥ ያለ ዱዓ ነው ማድረግ ያለበት

ከዱዓ ጋር ጠንካራ ቁርኝት ሊኖረው እንደሚገባና በዱዓ ጉዳይ ላይ ቸልተኛ መሆን እንደሌለበት በሰፊው አንስተናል። አላህ ስብሓነሁ ወተዓላ ሲለምኑት የሚወድ እሱን ሲማጸኑት ደጅ ሲጠኑት ደስ የሚለው አምላክ ነው። ወቃለ ረቡኩም እድዑኒ አስተጅብ ለኩም ጌታችሁ አላህ ለምኑኝ፣ ጸሎታችሁን፣ ልመናችሁን እቀበላለሁ እንዳለ አንስተናል። ኢባዳ የሚባለውም ያለ ዱዓ ሊሆን እንደማይችል ባለፈው በሰፊው አንስተናል። አላህ ካለመንከው የሚቆጣ ጌታ ነው ብሏል ነቢያችን ሰለላሁ ዓለይሂ ወሰለም። የሰው ልጅ ግን ስትለምነው እንደሚቆጣም አውስተናል። ዛሬ ወደዛ እንትኑን ለማያያዝ ባለፈው ከነበረው ጋር ነው ይሄን ያነሳሁት እንጂ ባለፈው በሰፊውን ያነሳ ነው ዛሬ እንመለከተዋለን ያልነው ዱዓ። የራሱ የሆኑ አዳቦች፣ ሹሩጦች አሉት። እነዚህን ስነ ስርዓቶችን አንድ ሰው የዱዓ ካላሟላ ቅድመ ሁኔታዎችን አሟልቶ ካልተገኘ ዱዓው ሙስተጃብ ላይ ሆነ የሚችልበት ሁኔታ አለ። ስለዚህ ስለ ዱዓ ስናነሳ አዳቦቹና ሹሩጦቹን ማወቅ አለብን። ከዱዓ አዳቦች መካከል የመጀመሪያው በዋነኝነት የሚነሳው የሚያደርገውን ዱዓ ለአላህ ስብሐንሁ ወተዓላ ብቻ ማድረግ ነው ያለበት። መለመን ያለበት ሀያሉን ጌታ አላህን ስብሐንሁ ወተዓላ ነው፣ እሱን ነው መጠየቅ ያለበት። ከሱ ውጪ ማንንም ምንንም መለመን መማጸን የለበትም። አላህን ብቻ ያረብ ስጠኝ ብሎ ነው ጌታዬ ብሎ ወደ እሱ ነው መጮህ ያለበት። በሩ ክፍት ሆነ ለባሮቹ፣ ከማንም የበለጠ ቅርብ ሆነ። ምንም አይነት አማላጅ ምንም አይነት

ከአላህ ውጪ ሌላን አካል የምትጠራ ከሆነ ሙታኖችን፣ ለምሳሌ ወይ በህይወት ያሉ አካሎች ይሰጣሉ፣ ያደርጉልኛል፣ ከችግሬ ይታደጉኛል፣ ያወጡኛል ብለህ አርፊትና እያልክ የተለያየ አካል የምትጠራ ከሆነ ይሄ ስራህን ሁሉ ያበላሻል። እንኳን ዱአህን ሙስተጃብ ሊያደርግልህ ቀርቶ ማለት ነው፣ የአላህን ሱብሃነሁ ወተዓላ ቁጣ በአንተ ላይ ይጠራል። ሰሃቦች በበድር ዘመቻ ላይ ቁጥራቸው አንሶ በጭንቅ ሰዓት

ወማ ሁወ ቢባልህ ወማ ዱዓኡል ካፊሪነ ኢላ ፊ ደላል ብሎነው አላህ ያስቀመጠው ከአላህ ውጭ ያለን አካል የሚማፀን ሰው ልክ ወንዝ ዳር ላይ ሆኖ ወይም ጉድጓድ አፋፍ ላይ ሆኖ እጁን ዘርግቶ ውሃውና ብሎ እንደሚጣራ ነው ውሃው ሊመጣለት እንደማይችለው ሁሉ ከአላህ ውጭ ሌሎችን አካሎች የሚማፀን ሰው ጸሎቱ ተቀባይነት የለውም ጩኸት ብቻ ነው የሚሆን የምድረ በዳ ከንቱ ጩኸት ነው የሚሆነው ማለት ነው

ያ ገውስ አዘም ብሎ አንድ ሰው አብዶዬ ድረሱልኝ ውሱል አዘም ብሎ አብዱልቃድር ጀይላኔም ቢጠራ ወይም ነቢን ቢጠራ ግን ችግር የለውም ብለን እናስባለን። ይሄ ትልቅ ስህተት ነው። ጅብሪል ጋር ጸብ የለንም፣ ሚካኤል ጋር ጸብ የለንም፣ መሬም ጋር ጸብ የለንም። እነዚህም ትልልቅ የአላህ ባሮች ናቸው። ሌሎች ሲያደርጉት ምን ከለክለውን ነገር እኛ ጋር ሲመጣ እኛ ጋር ሽርክ ያምርብናል የሚባል ነገር በጭራሽ ተቀባይነት የለውም። ምንድን ነው የሚያስፈልገው? እዚህ ቦታ ላይ መለመን ካለብህ አላህን ሱብሓነሁ ወተዓላን ብቻ ለምን። እውነተኛ ልመና ለሱ ነው ብለዋል። አለበለዚያ ዱዓህ ላይ የምትቀላቅል ከሆነ ዱዓህ ሙስተጃብ አይሆንም። እንኳን ሙስተጃብ ከአላህ ያርቀሃል። ጥንቃቄ የሚያስፈልገው የመጀመሪያው አዳብ ነው። በሁለተኛ ደረጃ የምናነሳው አላህን ሱብሓነሁ ወተዓላን ስንለምነው፣ ስንለምነው፣ ስንማጸነው ወሊላሂ አልአስማኡል ሁስና ለአላህ ያማሩ ስሞች አሉት፣ የተዋቡ ስሞች አሉት። በእነሱ ለምኑ ብሎናል። ያ አረሕማኑ ረሐምኒ ያገፋሩ እግፊርሊ እያልን ማለት ነው። በእንዲህ አይነት መልኩ አላህን መለመን ይህም ዱአችን ሙስተጃብ እንዲሆን ሰበብ ከሚሆኑ ነገሮች ነው። ከዚያ በፊት ደግሞ ዱዓ ስናደርግ አላህን በማወደስ አላህን በማመስገን ከዛ በነቢዩ ሰለላሁ ዐለይሂ ወሰለም ላይ ሰላዋት በማድረግ ነው መሆን ያለበት። አንድ ወቅት ላይ አንድ ሰው ዱዓ ሲያደርግ ነቢያችን አይተውት፣ እየሰገደ ነበር ዱዓ ሲያደርግ

የተንጠለጠለ ነገር ተቀባይነት የለውም። ሌላው ከዱዓ አዳቦች መካከል በመልካም ነገር ነው አላህን መለመን ያለብን። በክፉ ነገር ክፉ ነገር በውስጥ ቋጥረህ ያ ነገር እንዲሳካልህ አላህን ብትለምን አላህ አያሳካልህም። ከኃጢአት ርቀህ ዝምድናን ከመቁረጥ ከመሳሰሉት ነገር የራቀ ዱዓ ነው ማድረግ ያለብህ። እንደዚሁም ከችኮላ የራቀ ዱዓ ስታደርግ ችኩል መሆን የለብህም። ነቢያችን صلى الله عليه وسلم ለአንዳችሁ ዱዓው ሙስተጃብ ይሆናል በወንጀል አላህን እስካለመነ ድረስ። በወንጀል እንግዲህ የሆነ ኃጢአት ሊሰራ ፈልጎ እንደው ያላህ ይናሳካልኝ ቢል አላህ አይሰማውም። እንዲህ አይነቱ ዝምድና ሊቆርጥ ከገሌ ፊት አታቁመኝ ከገሌ ጋር አታገናኘኝ ቢል አላህ አይሰማውም ብለዋል። ነቢያችን صلى الله عليه وسلم ለአንዳችሁ ዱዓው ሙስተጃብ ይሆናል እስካልቸኮለ ድረስ፣ ለመንኩኝ ልመናዬ ተቀባይነት አላገኘም እስካላለ ድረስ አንዳንድ ጊዜ አንዳችሁ ምን ይላል አሉ ነቢ እኔ ለመንኩኝ ለመንኩኝ ግን ዱዓዬ ሙስተጃብ ሲሆን አላይም ይልና ከዛ ይሰላችና ዱዓን ይተዋል። እንደዛ አታድርጉ። ዱዓ ከሶስት አንዱ እንደማያጣ ባለፈው ተነጋግረናል። አንድ ሰው ዱዓ ሲያደርግ ወይ ወዲያው አላህ ምላሽ ይሰጠዋል። ወይ ደግሞ ለአኼራው ይቀመጥለት። ይሄ ሰውዬ የጠየቀውን ቢያገኝ ሊያጠፋው ይችላል ብሎ ለአኼራው ሊያስቀምጥለት ይችላል ወይም ሌላ የሚመጣበት በላ ከነበር ያን ይመልስለታል እንጂ በባዶ ባሪያው ወደ አላህ እጁን ዘርግቶ በባዶ አይመለስም፣ ብለው ነቢያችን ሰለላሁ ዐለይሂ ወሰለም አስቀምጠዋል። ሌላው ከዱዓ አዳም መካከል ቀልብህ ዱዓ ስታደርግ ዱዓ በምናደርግበት ሰዓት ቀልባችን ከኛ ጋር መሆን አለበት። ምክንያቱም ነቢያችን በሐዲሳቸው አላህ የተዘናጋን የሚለውን ነገር የማያስተውል ጋፊል ከሆነ ሰው ዱዓን አይቀበልም፣ ብለው ነቢያችን አስቀምጠዋል። በተጨማሪ ከዱዓ አዳብ ውስጥ በአላህ ላይ ሁስነ ዘን፣ አላህ ዱዓዬን ሙስተጃብ ያደርግልኛል ብለህ ነው መለመን ያለብህ። እድዑላሃ ወአንቱም ሙኪኑነ ብልኢጃባ። ዱዓ ስታደርግ አላህ ዱዓዬን ይሰማኛል ብለህ ነው ማሰብ ያለብህ። ኡመር እኔ ዱዓ ስለማድረግ እንጂ ስለ ስቲጃባ ጉዳይ አያሳስበኝም አሉ። የሚያሳስበኝ ዱዓ የማድረግ ነገር ነው። ውስጤ ላይ መሰነቅ የምፈልገው ያ ዱዓውን ሳደርግ እስትጃባውም አብሮ ይመጣል ብለው ዑመር የተናገሩት አባባል እዚህ ላይ ይጠቀሳል። ከዚያ በተረፈ በስተመጨረሻ የምናነሳው ዱአችን ሙስተጃብ እንዲሆን ሀላል መብላት ነው። ሀላል ያልበላ ሰው ዱዓው ሙስተጃብ አይሆንም። ዛሬ ሀላል ሀራም የሚባለው ነገር ግድል የለው ትውልድ ተፈጥሯል። ነቢያችን ወደፊት ዘመን ይመጣል፣ በእመቶች ላይ አንድ ሰው ገንዘቡን ከየት እንዳመጣው ከሀላል ያምጣው ከሀራም ያምጣው ማስጨንቀው ዘመን ይመጣል ብለው የተናገሩት ሀዲስ አለ። ይሄ እኛ ላይ ይታያል። ነቢያችን አላህ ንጹ ነው ውብ የሆነ ጌታ ነው። ንጹን ውብ የሆነ ነገር እንጂ አይቀበልም። አላህ ሱብሓነሁ ወተዓላ ምእመናኖችን ሙርሰሎችን ባዘዘበት ነገር አዘዋል አሉ ነቢያችን ሰለላሁ ዐለይሂ ወሰለም ሩስሎችን ምን አላቸው? ከመልካሞች ብሉ፣ መልካም ስሩ፣ እኔ የምትሰሩትን አውቃለሁ ብሏል። ለሙእሚኖችም ያላቸው ከሰጠናችሁ ሲሳይ ከመልካሙ ብሉ ነው ያለው ስለዚህ የምትበሉትን የምትጠጡትን የምትለብሱትን ነገር ጥንቃቄ አድርጉ አሉና አንድ ሰው አነሱ አንድ ሰው እንግዲህ መንገድ ያበዛል አሉ። ከድሮ ሰዎች መካከል አቢድ ለመሆን ጥረት ያደርጋል በጣም መንገድ ከማብዛቱ መንገድ በነገራችን ላይ ዱዓ ሙስተጃብ ከሚሆንባቸው አንዱ ነው ሙሳፊር ስትሆን ይሄ ሰውዬ ሰፈር ያበዛል አሉ ነቢያችን ሰለላሁ ዓለይሂ ወሰለም ጸጉሩ ጭብርር ያለ በጣም የተጎሳቆለ አይደለም ለአምላክ ሰው ሲያየው የሚያዝንለት የሆነ ነው አሉ ሰውየው እና ሁለት እጆቹ ዘርግቶ ያረቡ ያረቡ እያለ ወደ ሰማይ ዘርግቶ ይማጸናል። ግን ምን ዋጋ አለዋል። ምግቡ ሐራም፣ መጠጡ ሐራም፣ ልብሱ ሐራም፣ አካሉ ሁሉ በሐራም የተገነባ ነው። እንዴት አላህ ሱብሓነሁ ወተዓላ ዱዓውን ሙስተጃብ ያደርግለታል? ብለው ነው ያስቀመጡት። ስለዚህ ምንበላው ምንጠጣው ነገር ዛሬ ምናልባት ዱዓችን ሙስተጃብ ያልሆነው አላህን እየተማፀንን ማይሳካልን በሐራም ምናልባት ህይወታችን የተበከለ ስለሆነ ነው። ብዙ ሰዎች የሰዎችን ገንዘብ በግፍ በጉልበት ይወስዳሉ። ብዙዎቹ በዘዴ በብልሃት፣ በብልጣብልጥነት የሰው ገንዘብ የሚወስዱ ሰዎች አሉ። አንዳንድ ሰዎች ሰራተኞቻቸውን አሰርተው የሰራተኞቻቸውን ሐቅ ላብ የሚበሉ ሰዎች አሉ። የሰራተኛውን ገንዘብ ማለት ነው። ትልልቅ የምትለው ባለ ሀብት የምትለው ሁሉ ሰራተኛውን ገንዘቡን የላቡን ዋጋ የሚከለክላል። እስልምናችን እንግዲህ ላቡ ሳይደርቅ ነው ክፍያ ስጠው የሚለው ይሄ ይታወቃል። ሌሎች ደግሞ ሃራም በሆኑ ባንኮች ላይ የሚሰማሩ እዛ ላይ አክሲዮን ያላቸው አሉ። ግማሾቹ ሀራም ንግድ ላይ የተሰማሩ አሉ። ይሄ ይሄ ሁሉ ዱዓ ሙስተጃብ እንዳይሆን የሚከለክለን ነው። ከዚያ ጋር እዚህ በስተመጨረሻ ያነሳሁት ሀራምን ከመብላት ውስጥ የሚመደበው አንድ ሰው ስራ ተቀጥሮ ስራ ላይ እያለመጠ በሰዓቱ አይገባም፣ የተጣለበትን ሃላፊነት በአግባቡ የማይወጣ ከሆነ የሚወስደው ደሞዝ ራሱ ሀራም ነው ዱዓው ሙስተጃብ እንዳይሆን ያደርጋል። ከተስማማ ከተዋዋልክ ከባለቤቱ ጋር በተዋዋልከው መሰረት ነው። እዚህ ቦታ ላይ ዑለማዎች ሲያስቀምጡ አንድ ሰው በደሞዝ ተነጋግሮ ከሆነ ያንን የተነጋገረበትን ነገር በአግባቡ መስራት አለበት። ምንም ሸሪዓዊ ምክንያት ከሌለው እያለመጠና እያሾፈ ደሞዝ የሚቀበል ከሆነ የሚወስደው ገንዘብ በእሱ ላይ ሀራም ነው። ያለ አግባብ ነው የሚወስደው። ተውበት ማድረግ አለበት ብለው ነው ዑለማዎች ፈትዋ የሰጡት። ያጠፋውም ነገር ካለ ያንን ያጎደለው ካለ ማሟላት አለበት። የተመደበበት የመንግስት ስራም ይሁን የግለሰብ ስራም ይሁን አማናውን መወጣት አለበት። ምናልባት አላግባብ የወሰደው ነገር ካለ ያንን ገንዘብ ሰደቃ በማድረግ ነው ከዚያ ነገር ሊዋጣው የሚችል የሚል፣ እስከዚህ ድረስ ነው ያስቀመጡት። ይሄ እንግዲህ የሚያሳየን በአጠቃላይ ዱዓችን ሙስተጃብ እንዲሆን ሽሩጦቹን አዳቦችን ማሟላት እንዳለብን ነው የሚያሳየው። ከሰዓት አኳያ ከዚህ በላይ መሄድ አንችልም። ዱዓ ሙስተጃብ የሚሆንባቸው አውቃቶች አሉ። በተለይ በሌሊት ሰዓት፣ አንድ ሶስተኛው ለሌሊት ሲቀር፣ በአዛንና በኢቃም መሀከል፣ ከዚያ ባሻገር ደግሞ ሙሳፊር ስትሆን፣ ሱጁድ ላይ በሆንክበት ሰዓት፣ አትሕያቱ ስትጨርስ ከማሰላመት በፊት፣ ብዙ ሙስተጃብ የሚሆንባቸው ምርጥ የሆኑ አጋጣሚዎች አሉ። እነዚህን ሁሉ ታሳቢ አድርገን ነው እንግዲህ አላህን ስብሓነሁ ወተዓላን መለመን ያለብን ወደ አላህ መቃረብ ያለብን።